የመሬት መንቀጥቀጥ እና ቅጣት ከሚመጣበት ምክንያት አንደኛው አልማዓሲ ወንጀል ነው። የሰው ልጆች ወንጀል ሲሰሩ ምድር ትንቀጠቀጣለች። ከባዱ ደግሞ ሽርክ ነው፣ በአላህ ላይ ማጋራት። የዙልሞች ሁላ ዙልም፣ የበደሎች ሁላ በደል ሽርክ ነው፣ ሰማይና ምድር ልትሸከመው የማትችለው ነገር። ከሽርክ ነፃ የሆኑ ሰዎች በአሁኑ ሰዓት በቁጥር ነው የሚታወቁት። የሆነ ችግር ሲደርስባቸው ጠንቋይ ቤት ይሄዳሉ። የሆነ ነገር ሲጎድላቸው አብሬት ቃጥባሪ ይመላለሳሉ። የሆን ነገር ሲቸግራቸው አልከሶ ይመላለሳሉ። የተለያዩ የሽርክ ቤቶችን ይገባሉ። አዲስ አበባ በየሰፈሩ ተሰርቶላቸዋል። በእኛ አካባቢ ብትሄዱ ሶማሌ ተራ አለ፣ አቶ ብስተር አለ፣ መሳለም አካባቢ አለ። በየአገሩ ያሉ ሼኮች ዋና ቢሮአቸው አዲስ አበባ ላይ አለ። በየሳምንቱ ገብቶ ተሳልሞ የሚወጡበት ለነሱ ችግራቸውን አቅርቦ እባኮት ምን ይላሉ በዚህ ጉዳይ ብሎ የሚያቀርቡበት አላቸው አዲስ አበባ ላይ። ይሄ ከባዱ ችግር፣ ዋነኛው ችግር ይሄ ነው። የሽርክ ጸያፊነት፣ የተውሂድ አንገብጋቢነት ነቢያቶቹ ህይወታቸውን መስዋዕትነት የከፈሉለት ተውሂድ በየመስጊዱ ይታወጃል። የምትሰሙት የምታዩት ነገር ነው። የሆነ ፕሮግራም እንደዚህ የሚሰጥበት ቦታ ነበረና ኮሚቴዎቹ ካፊሮች ትላላሀሉ። ምን ማለት ነው? ካፊሮች ማለት ካፊር ካፊር ነው። አላህን የማያመልክ ቀንን የሚያመልክ አልከስዬን ሶርጋንዬን የተለያዩ ጣጎታቶችን የሚያመልክ ሰው ካፊር አላ ካፊር ብሎ ጠቅሶታል። ምን ስም ልስጠው? ቁል ያ አዩሆል ካፊሩን የሚለው ቁል ያ አዩሆል አኸሩን ለምን አትለውም አሉ። ሌላ እምነት ተከታዮች ብለህ ለምን አትፈስረውም? ይሄ ነው በየመዝጊዱ ያለ እነሱ። ግን ባገኙበት አጋጣሚ በየታክሲ ተራው በምናምን ከእኛ እምነት ውጭ ያሉ ሰዎች መናፊቃ ንሾዎች ናቸው ብሎ ሁክም ይሰጣሉ። የእኛዎቹ ግን ረቃ ይቀልቅሎ ብቻ አንብቡ ነው የሚሉት በየክፍለ አገሩ ብትሄዱ ተደራጅቶ ተውሂድ ዳዋ ጥሪ የሚያደርጉ ሰዎችን ያስራሉ፣ ስማቸውን ያጠፋሉ፣ ያስደበድባሉ። በተለይ ወደ ስልጤ ወደ ጉራጌ አካባቢ ብትሄዱ የሚሰሩት ፀያፍ ነገር ድሮ አህባሾችና ሱፊዮች ያልሰሩትን ስራ ነው የሚሰሩት። የራሳቸውን አመለካከትና የራሳቸውን አካሄድ የተቀበለ ሰው ብቻ እንዴት ነው የሚፈልጉት? ስንት ወንድሞቻችን አሳሰሩ። አሁን በቅርብ የሚጥሉት ደባ፣ የሚዋሹት ውሸት ነቢያቶች የመጡበትን ዳዕዋ የሚቃወሙ

አንዱ መጣና ላይላህ ኢላላህ ሰሃቦች በሚረዱት አይነት ሳይል እስልምናን ተቀብያለሁ አለ። ቆረጡት አንገቱ። ለነብዩ ሲነገራቸው ላይላህ ኢላላህ ቂያማ ቀን ስትመጣ ምን ልትሆን ነው አሉት። ምን አለ? ከዚህ ቀን በኋላ ሰለም ቢሆን ኖሮ አለ ሰሃቢው። እቺን የሚያፈርስ ስራ ከተሰራ ፀያፉ፣ የመጀመሪያው አስጠይ ነገር የመሬት መንቀጥቀጥ ረሃብን፣ ድርቅን፣ ፀያፉን ነገር የሚያመጣው የመጀመሪያው ሽርክ ነው፣ በአላህ ላይ መጋራት። ነገር ግን በአሁኑ ጊዜ መስጂዶች በምንድን ነው የተሞሉት? በረቃይቀል ቁሉብ የሰው ገንዘብ አትብሉ ምናምን ምናምን፣ ይሄ ካፊሮችም እኮ ያስተምራሉ እኮ ተውሂድን፣ አልጨምሩበትም። አቅል ያለው አእምሮ ያለው የተማረ ዝም ብሎ ከእስላም ውጭ የሆነ ሰው የሰው ገንዘብ ዘረፋ አይልም። እንደውም ሌባ ያስሩ የለ እንዲ፣ የካፊር መሪዎች የገደለ ይታሰራል። ይሄ ሁሉም ያውቀዋል እኮ የሰው ልጅ ያውቀዋል። ይሄ ሁሉ ግን ይሄ ሁሉ ነገር ሲከለከል ከላዩ ምን መኖር አለበት? ተውሂድ መኖር አለበት። ተውሂድ ከሌለ ዝም ብሎ ድካም ነው የሚሆን። የመስጂዱን ቦታ ማይኩን ውሃው የውጁ ቦታ ምናምን ዝም ብሎ ነው ከንቶ የሚያደርጉት። አብዛኛው ድዋቶች አብዛኛው አሊሞች መስጊዱን ማይኩን ይይዙታል። ስለ ተውሂድ ዝርዝር አድርጎ ያልፉ በል ነው አንደኛው ምንድነው ያለው አላህ ከመተል ላንከቡት ብለዋል። እንደ ሸረሪት ቤት ነው ብለል ዝም ብለ እንደ ሸረሪት ቤት ነው እያልክ ለፈው አለ አላህ አልከሶ ሶርጋን አብሬት ከአጥባሪ አናጂና ኑርሐ ሁሴን ሀጀር ሸጀር ጦንቃይ እርዝ ምናምን አላለም። ዝም ብለ ደገፍ አርገው ለፍ ይላል። ያላ ነብይ አለይሂ ሰላቱ ወሰላም እያንዳንዷ ክስተት ላይ አስተምሩ ነበር። የመጀመሪያው ጸያፍ የሆነው ነገር ሽርክ ነው። واذ قال لقمان لابنه وهو يعظه يا بني لا تشرك بالله ان الشرك لظلم عظيم واذ قال لقمان لابنه ሉቅማን ለልጁ ባለው ጊዜ አስታውስ

ከሚጠፉ ሰዎች። ስለዚህ ከሽርክ ውጭ ጸያፍ የሆነ ነገር ወደ አኼራ ይዞ የሄደ ሰው ወይ አላህ ይቀርለዋል ወይም ደግሞ በወንጀሏ ልክ ከጀነብ አንድዶ ያወጠዋል። ወመን ዩሽርክ ቢላ፣ በአላህ ላይ የሚያጋራ ነቃጥባሬ እንደ ስልክ ደውለን ከአላህ ጋር የምንገናኝባቸው ስልኮቻችን ናቸው እየተባለ ነው። በአሁኑ ሰዓት የቀብር አፈር ሂዳችሁ ብሉ፣ ፈይነሁ ትሪያቁን ሙጀረብ እያሉ ነው። የተጀረበ መድኃኒት ነው እያሉ ነው። አልከሶ ሂዳችሁ የአልከሶ ዘምዘም ይባላል ማው ዘምዘም። ልክ ሐረም ሄዳችሁ እንደምጠጡት እንደምትጠጡት አልከሶ ላይ ጭቃ ወይ አፈር የተሞላበት ስታስጠጉት የሚሸት የሆነ ውሃ አለ። ያልከስዬ ዘምዘም ነው ጠጡት፣ ያድናል እየተባለ እንደዛ አይነት ፋሻ እየተሰራር ያብሬት፣ የቀብራቸው አፈር በየአመቱ በሲኖ ትራክ ይሞላል። ሰዎች በልቶ ጨርሶት ሚያባሏቸው እኮ እዚህ ዶክተር ተብሎ እኮ አዲስ አበባ ላይ የተቀመጡ እኮ ሙሪዶች ናቸው። ሂዶ ይሄን ብሉ፣ በዚህ ልክ ብሉ፣ መጠኑ ይሄ ነው ብሎ እኮ የሚነግሯቸው እኮ ከአዲስ አበባ የሚሄዱ ባላህ ላይ የሚያጋሩ ሰዎች ናቸው። እንደ መካና እንደ መዲና ነው የሚታየው፣ የልጅየውና የአባትየው ቀብር። ዛሬ መዲና ከዋልክ ነገ ደግሞ መካ ይባላል። ዋናው የመውሊድ ቀን ኑርሃ ሁሴን ያድናሉ፣ ልጅ ይሰጣሉ ተብሎ ጥሪ ይደረጋል። በግልጽ ኑ፣ ልጅ ያጣ አፍያ ያጣ ዘር የጠፋበት አካለ ጎዶሎ የሆነ ገንዘብ ያጣ ወደ እኛ ይምጣ፣ ወደ ኑር ሁሴን ይሰጡታል እየተባለ ከሐጅ መልስ ኑርሃ ሁሴንን ሂዶ ያልዘየረ ሰው ሐጁ ትክክል አይደለም እየተባለ ነው። ይሄ ሁሉ ጸያፍ ነገር አለ በደንብ ማውቅ ያስፈልጋል። ይሄ ሁሉ ጸያፍ ኖሮ ምድር መሸከሟ ነው የሚገርመው። መርገብገባ እኮ አይደለም መሸከሟ፣ በአላህ እንደዚህ እየታመጸ ዙልም እየተሰራ፣ ሽርክ በግሪው እየሄደ፣ ዝሙት በአደባባይ እየተሰራ። የሙስሊም ተማሪዎች ከትምህርት ቤት ሲወጡ በየሰፈሩ እዩዋቸው እስኪ፣ የ11 የ12 ዓመት ሴት ልጅ ወንድ አቅፋ ነው የምትሄደው። የ17 የ ተው አታገኛትም። ቀለም ተቀብታ ቲክቶክ ተራ ነው ያለችው። ትናንሾቹ በየመንደሩ እዩዋቸው፣ ሂጃብ ከላይ ጣል ያደረጉ ወንድ አቅፎ ነው የሚሄዱት አላህ ይሄ ሁሉ ሲሰራ ይችላል ቻይና ያ ረቢ ዛሊሞች በደለኞች ከሚሰሩት ዙልም እኛ እንጠብቃል። የሚሰሩ ሰዎችም ወደ ሀቅ መለሳቸው። የሙስሊም ሴት ልጆች እኮ ሲዳሩ በሶስት ቀን ባራ ቀን ወደ ቤት ይመለሳለሁ። ልጅ አገረዳድለችም ተብሎ ስድስትና ሰባት ስልክ ቁጥር አላቸው። አባት ዛሬ ካወቀው ነገ ትቀይራለች። ከነገ ወዳ ሌላ ተንም ውስጥ ነው ያሉት። ይሄ እየተከሰተ መሬት ያለ መንቀጥቀጧ ያለ መርገብገቧ ያለ መጥፋታችን እኮ ነው የሚገርመው። መከሰቱ እኮ አደለ የሚገርመው። ስለዚህ ወመን ዩሽርክ ቢላህ፣ በአላህ ላይ የሚያጋሩ ሰዎች ፈቀድ ይፍጠራ ኢትመን አዚማ አላላ ከባድ የሆነ ወንጀል ፈጽመዋል እያለ ነው። ስለዚህ የወንጀሎች አለቃ ዋነኛው ሽርክ ነው። ድዋቶች፣ አሊሞች፣ የሙስሊም አባቶች፣ የሙስሊም ወጣቶች መጀመሪያ ሊያስቀድሙት የሚገባው በአላህ ላይ ማጋራትን ነው ማውገዝ ያለባቸው፣ ተውሂድን ነው ማንገስ ያለባቸው። በአላህ የተጋራ እየተጋራ ዙልም ዙልም ዙልም ቢሉ ራስ ዘዋል ይምና ራስ በዳይ ነህ ነፍስህን በድላ። ዙልም ደረጃ አለው። ከሽርክ በኋላ ነው የሚጠቀሰው

ፈይን አጃቡ ከሊዛሌ ካሉት ነቢ ዓለይ ሰላም። ተመልከቱ አዲሱ ሲቀጥል ይቺን እሺ ብሎ ከተቀበሉ ቀጥል ቀጥል ቀጥል ቀጥል አሉት። ካልተቀበሉ ስ ትቆማለሁ። እዛው አሁን ክፍለ ሀገር ብትሄዱ አብሬ ተናጅና ኑር ሁሴን አልከሰው ምናምን የምትገቡ ሰላት ላይ አላሁ አክበር ይላሉ። ለአላህ ችግር ሰጠው ይላሉ። ግን አንተ ፋቲያ ስትቀር እነሱ አባ አባ፣ በግልጽ ከሆኑ እንደዚህ የሚሉት አበራሙ ሸሌላ ሰምድሆኒ አበራሙ ሸሌላ ደውሞኒ እያሉ ነው የሚሰግዱት አባ አባ አባ ነው የሚሉት እየሰገዱ ይሄ ያለ የለም ዞሮ ዞሮ ብላችሁ እዩ እናንተ፣ ባዞሩ ጴንጤዎች እየዞሩ ነው። እንደዚህ አይነት አባቶቹን ይወዝሏቸዋል። ስለዚህ የመጀመሪያው በደል ሽርክ ነው። ቃለ ተዓላ ولا تدع من دون ላ ወላተዱሚን ዱኒላህ ማላ የንፈውክ ይላል አላህ ከአላህ ውጭ ብትጥራው መስማት የማይችልን አካል እንዳትጠራ እባክዎታል ከሲዬ ላላህ ይበሉ የበሽታችን መድሃኒት አይጠፋወትም የት ዘውዲቱ ነው የሚሰሩት ጳውሎስ ነው ጥቁር አንበሳ ነው የት ነው ያሉት ቢያውቁ ራሳቸው ለምን ቀብር ይገባሉ ለምን ድንጋይ ይደፋባቸዋል ከአላህ ውጭ ያለን አካል አትጥራ

ብታጋራ ስራን አበላስቼ ከከሰሩ ሰዎች አደርገህ ነበር፣ ግን አላደረግከውም። አላህን አመለክላቸው። አላህ ይሄንን የቁርአን አንቀጽ ሳይቀራ ሳይፈሰር ሳይተረጎም ሙስሊሞቹ ከሽርካቸው ጋር ቀብር እየገቡ ነው። በስልጥኛ ጫተው ባተገባናን ይላሉ። ባተገባና ቆይ በቅሎ ቆርጦ አምጥቶት እዚህ ያስተኝቶት የጦለገውን ጫት ባንተ ገብተናል ይላሉ። ቤት በኩል ነው የገቡበት። ጠይቋቸው። የሐሙስ ቡና፣ የሐሙስ ጫት፣ የኖርማን ጫት አንድ ነው። ለወላጆቻችሁ አስተምራችኋል ይሄንን ጫት እኮ ሙስሊም አይደለም እኮ ከእስላም ውጭ ያሉ ሰዎች ጫት የሚቅም ሰው ኖርማን ሰው አይደለም ብሎ እስር ቤት እየከተቱ ነው። እኛ ሀገር ግን ወልይ ነው ጫት ወደላ ያቀርባ። ማን ነገራቸው? የድሮ አባቶቻቸው የነገሯቸው። እነዚያ አላህን፣ ነቢዩን፣ እስላምን፣ እስልምናን፣ ሙስሊሞችን፣ አቂዳን፣ ተውሂድን የማያውቁ ሰዎች ያስጨበጧቸው። ወላጆችህ በዚህ ዓለት አኼራ ከሄዱ ከባድ አደጋ ነው። ስለዚህ የመጀመሪያው ምድር እንድትንቀጠቀጥ ሰማይም በላ እንድታወርድ ፍራፍሬዎችም እንዲቀንሱ ጤናችን እንዲቀንስ፣ አደጋ እንዲበዛ የሚያደርገው ነገር አብዛኛው ጸያፍ ነገር ነው። ከጸያፎች ጸያፍ ደግሞ ሸርክ ነው፣ በአላህ ላይ ማጋራት ሰማይና ምድር መሸከም አይችሉት።